ሰፈን ሜሮን እኮ ስታጭሻለሁ። ምን? አዎ ስታጨሰ። ውይ እንትን እኮ አይደለም እየጨሰች እኮ አይደለም። ምንድን ነው መድኃኒት ነው ታዞላት ማለት ሲጋራ። አንቺ ማይገባሽ

ጅግን ያምሻል። እንዴ! እንዴ፣ ምን ነው? እንዴት ላጭስ ብለሽ ገብተሽ ኩሽና ታጭሻለሽ? እንዴ! አይ ላጭስ። ደስ ይበልሽ። ነቢያት አይታሻለች። እሺ፣ ምን ነቢያት አይታሻለች? አሁን ራሱ እስክትተኛ ነው ዝም ያልኩሽ። እሺ። እንዴ፣ ትንሽ አንቺ ኋላና ግራና ቀኝ ሽረክል። እንዴ፣ ስንት ቦታ አለ አይደል? የሚጨስበት ሽንት ቤት አታጭሻ የሆነ ቦታ ተጣጭሽ ፣ እንዴት ኩሽን ቆምሽ? ምን ምን ምን ልትያት ነበር እሷ? እስቲ ንገር ምን ልትያት ነበር? ንታየኝም ብዬ ነው ወቅ። እኔ የማይባል ማለት ቤትኛው ቦታ ላይ የሌለ ነገር ነው። እርጉዝ ስለሆነች ጭራሽ ጨስ መድኃኒት ነው አልኳት። እሺ ደስ ይበልሽ። ጭራሽ ደህና ያመነችልኝ ልጅ እንዳታምነኝና ድጋሚ እንድትጠላኝ ነው እንደምታረጊው። እንጂ ለታረጊው ነገር አስተው እንጂ። እሺ በቃ እንዴ በቃ ማጨስ ከፈልሽ ከዚህ በኋላ ውጪ ሄደሽ አጭሺ። ያለበለዚያ ደግሞ በቃ ታጭሺ ኩሽና ኩሽና ሄደሽ ታጭሻለሽ። እንዴት ኩሽና ሰው ያጨሳል? እኔ በጣም ትልቅ ችግር አለብኝ። እዚህ ቤት የተቀመጠው ትልቅ ችግር ሳይፈታልኝ ሌላ ችግር አታምጭብኝ በእናትሽ። እሺ ምንድነው? እንዴት ነው? አላመነችም። በቃ ምለው ነገር ሳጣ ነው እርጉዝ ስለሆነች ነው መድኃኒት ነው ምናምን አይልቆም የማይባል ነገር ነው ያለው። እሺ በጣም በጋብ ማለት

ለሱማ መድኃኒቱ እሱም መግደል ለምን ላለው፣ ሌላ መፍትሄ ካለሽ አንቺ። እንዴት ነው መግደል መፍትሄ ነው? ነው እንዴ? መግደል መፍትሄ ሆኖ ያውቃል? ለኔ የሚታየኝ መግደል ነው በቃ። ቆይ የምር እድሉን ቢሰጥሽ ትገኛለሽ? ለምን አልገለው? እገለው እንዴ? ምን አይነት ጭካኔ ነው? መግደል የሚለውን ነገር እርሹ ሌላ የምታስቢው ነገር ካለ አስቢ። ደጋግሜ እየጠየኩሽ ነው። አንቺም ደጋግመሽ አንድ ቃል እየተናገርሽ ነው፣ መግደል፣ መግደል፣ መግደል። አይገደልም። ለምን ይገደላል? ሌላ መፍትሄ ካለሽ አንቺ እስቲ ከመግደል ውጭ ሌላ እኔ እየጠየኩሽ ያለሁት መፍትሄ ነው። አይደለም መፍትሄ ነው እንጂ መግደል መፍትሄ አይደለም። ሊደረደርም አይችልም ከመፍትሄ ውጭ። ከዚህም በኋላ ጸጥ በሽ። እሱ ካልተገደለ በእናትሽ ሰላም አይፈጥ መኔም ላ። ለነገሩ አንቺን ማውራት አልነበረብኝም፣ ሲጨንቀኝ ነው። እሷን ከማውራት አንቺን ባወራ የተሻለ ሀሳብ አገኛለሁ ብዬ ነው። እሷ ቢያንስ እንኳን ብትነግራት የሆነ ነገር ታስባለች። አንቺ ግን መግደል መግደል መግደል መግደል መግደል። አይሆንም። እሺ፣ ሰው መግደል ምን ያህል ጸጸት እንደሆነ አታውቂም። ሰው መግደል በቁም መሞት ነው። እሺ፣ ለሱ ከሞትም በላይ ቢኖር ሌላ ሞት ይገባል። እሺ። ወይኔ ሜሮን፣ ሜሮን፣ ሜሮን፣ ሜሮን፣ በቃ ማለት፣ ውስጥሽ ሌላ ሴት አለች። ምንም የደበቁ ነገር አለ። እንዴት እንደዛ እየጨሰ መድኃኒት ትወስዳለች? የደበቁ ነገር አለ። ጸገነት እራሱ ስነግርኝ በጣም ደንግጣ ነው የተንተ ነው። ስለዚህ የሆነ ነገር አለ ማለት ነው። የሆነ ነገር ማድረግ አለብኝ። እንዲህ በቀላሉ ማለ አላችሁ። እንዴት አድርጌ ማወቅ ደግሞ ፊት ለፊት ብጠይቃቸው እንኳን አይነበ። ስለዚህ በራሴ መንገድ ማውቃለሁ። እንደዛ ነው ከታገልጣም ምን እያለች ነው? ኧረ ተይ በእናትህ፣ አይምሮ ካለህና ማሰብ ትችል ከሆነ ባን ነገር ስማ። ምን ይፈታል ግን፣ ምፈታ ዳግመኛ ወደ እኔም ወደ ነቢያትም ወደ ጌችም ህይወቱም ተመልሰን ማትገባ ከሆነ አልገባም። አንቺ ብቻ ፍች አትፍጠ አትፍጠን፣ ቀስ በን አልገባም፣ የምሬን ነው። አልገባም በምን ላረጋግጥ ይችላል? አንተ እንደወንክ ለማንም ማታዘን በጣም ጨካኝ ሰው፣ የገዛ የወንድመ ልጅ በበርበሬ የምታጠን ጨካኝ ሰው። እንዴት ነው ያንተ ነው ምግ

ለቀውሰምሻልይ አስሮ ማስቀመጥ ምን ትርጉም ይሰጣል? ነው የሆነ መፍትሄ ላይ ካልደረስን ለቀን፣ እዚህ ላይ እንዳይደርስ ማድረግ ምንችልበት መንገድ እና መልቀቅ ነው ይሻለው። እስከ መቼ አስራ ነው የሚያስቀምጠው? እስኪ አስቢ፣ በዚህ ሁኔታ ውስጥ ግሩም ቢመጣ ወይ የሆነ ነገር ስለ መልቀቁ ጉዳይ አታስቡ። ይበቀለናል። እሱን አታኪሁም። እንደ በዛ ላይ ስድቡ ቅርፊት እያለ የሚሰደው ነገር እኮ ይህን ጭካኔውን ስታስብ ልልቀቀው? በዚህ ጉዳይ አሁን አንድ ሰው ነው ትልቅ ደግሞ በትክክል ክፉ ይበታል አሁን እሱ ደግሞ አስረን ብናስቀምጠው ወንድማቸው ምን ይላል እሱ አንድ አማራጭ ነው እንጂ የሚፈልገው እኔን ከዚህ ለማስወጣት ብዙ እንትና ሽኔ እሱ ስለመፍታት ስለመልቀቅ አይታየኝም በቃ ሀሳብ ሽን ቀይሪ እሺ ሁሉ ጊዜ የጸገነት ውሸታም ነች። ሁሉ የጸገነት አስመሰለች። ከእኔ የበለጠ አስመሳይ ውሸታም ሰው ሲፈጥ፣ አሁን ከዚህ ቤት መፈታትና መውጣት ትፈልጋል። ሄደ። በመጀመሪያ እዚህ ቤት ለምን እንደመጣ ሁሉንም ነገር ተናግረኛል። ሰማ፣ ሁሉንም ነገር ከመጀመሪያ አስቀምጪ። ነገ አንድ ነገር ፈጥሉ።

ሌላ ምንም የተለየ ነገር አላደረጉ። ወንድምህንም ልጁም አልፈልጋቸው ወይ ገንዘባቸውን እንጂ። መጀመሪያ ለሁለቱን ጥሩ አመለካከት ነበር፣ ግን በቃ የግድ ገንዘብ ስለሚያስፈልገኝ ይህንን ያደረኩት። ገንዘቡ ደግሞ የግድ ያስፈልገኛል። አንቺን ለመጠየቅ ስመጣ አንቺ አርለም ገንዘብ የመስጠት ለሰው እንኳን ደህና አመለካከት የለሽ። አሁን እኮ ጨረስን እኮ ፍሺ እኮ ከዚህ ነው ይፈልጋሉ። ምን እያረግሽ ነው እንዴ? እንዳታስብሽ እንዳታስብ፣ እንዴ ተንጂ እንዴ! ምን እያረግሽ ነው እንዴ?

አሁን ግን እዚህ መታሰሩ ምን ጥቅም ነው? ምን ታያለሽ? እሺ፣ እንፈታ ነገር መጣው አቀን ይፈር በቃ ቤቱ አንቺ ውስጥ አንቺ እጅ ውስጥ ከገባ ሌላው ነገር ሁሉ ምንም አይፈልግ። እሱ የሚፈልገው ቤቱ ነበር። አሁን ቤቱን መውጣቱ ሲያቅ ተስፋ ቆርጦ ነው ይሄዳል ያስባል። ካሌ ደግሞ ደግሞ እዚህ ቤት ውስጥ ምንም መብት የለውም። አንቺ ካልፈለግሽ ደግሞ ማስወጣትም እንችላለን። ብቻ ግን እንፈታውና ምንም ሆኖ ተስፋን ቆርጥ ሰው እሱ ተስፋ አይቆርጥም። እኛ ግን በሆነ መልኩ እናስወጣ፣ በቃ እናስወጣ። ደግሞ ከዚህ ቤት እንዲሄድ እናደርጋለን። አሌ ደግሞ ድርቅ ካለ ደግሞ ግን አስሮ ማስቀመጡ ሌላ ትልቅ ችግር ነው። ደስ ያለሽ እንደሆነ ቆ ችግር የለም። አንቺ ካመንሽበት ግን

ማለት አንድ ጉዳይ አለ። መጀመሪያ ምንድን ነው ነቢያት ሁሉንም ነገር ማወቅ አለባት። አንች ቺ ከተሰጥክ አጎቷ እዚህ እንዳመጣሽ፣ የጌች ሚስት እንዳለች፣ እርጉዝ እንዳለች ሁሉንም ነገር ቀድማ ማወቅ አለባት። ይህንን ደግሞ አንቺ በሌለሽበት እኔ መንገር አልችልም። ምክንያቱም ነቢያት አታመኝም? ትልቁ ውሸት ነው የሚመስላት በፊት ካደረግኳት አንጻር ስለዚህ ቀድሜ ነቢያትን ስለ አንቺ ማንነት፣ ስለ አጎቷ ማንነት በደንብ አጥርታ ማወቅ አለበት አይመስልሽም? ከዛም በኋላ አንቺ ምስክር ትሆኛለሽ። አሺ ነግራለ እኔም ደግሞ ብሩን አዘጋጀልሻ፣ ችግር የለው ለባት ልጅ ነች። ዝም ብለሽ ንግርሻት ነው። ተጠቀመው ስለዚህ አረጋግጥሽ እሱን ቀርጫዋል። ስለዚህ እሱ ከዚህ በኋላ እኛ አጠገብ ቢደርስ ለወንድሞቹ ለማንም ለሚጠይቀን እንኳን ይሄንን እናሳያለን። ግን ደግሞ አንቺ ይህንን ነገር አይታ ነውያት እንዳትቀየምሽ እውነቱ ንደረት እንዳላረገዝሽ የጌች ምስት እንዳልነበርሽ ሁሉንም ነገር ሊጎዳት ይችላል። ግን ደግሞ እውነቱ ጠቅማት ቀበለኛት ማለት ነገር ነቢያት በጣም የዋህ ልጅ ነች። እንኳን አንቺ ይቅርና እኔን እንኳን ይቅር ብለኝ እርግጠኛ ነኝ ይቅር ትልሻለች። ብቻ አንቺ እውነቱን ነገረት። ከዚህም በኋላ ውሸት መዋሸት የለብንም። እሱ ጥሩ አማራጭ ነው።

እዚህ ሳይሆን ሳሎን ነው የምነግርሽ። ለምን እዚህ ሆነ ነገር? አይ እዚህ የሚነገር ነገር አይደለም፣ ሳሎን ከሜሮን እነግርሻለሁ። በቃ ሜሮን መጥራትና ያጠራሻል። አንቺ ግን ምንም አልሆንሽም? ምንም አልሆንኩም እኳ፣ እርግጠኛ ነሽ?